ከዚህ በታች ከተሰጡ ስብስቦች ውስጥ ተመጣጣኝ ስብስቦቹን ለዩ ይላል። ተመጣጣኝ አሁን ተመጣጣኝ ከተባል እኛ ምንም የምናደርገው ነገር የለም። አባል ነው የምንቆጥረው። አንድ ሁለት ሶስት አራት አምስት፣ እሺ አንድ ሁለት ሶስት አራት አምስት፣ ሁለቱ ተመጣጣኝ ናቸው። አንድ ሁለት ሶስት አራት አንድ ሁለት ሶስት አራት፣ ሁለቱ ተመጣጣኝ ናቸው። ስለዚህ ይህን ስንጽፍ ምንድን ነው የምናደርገው? ሀና አመሩሃ ስብስብ ሀና አመሩሃ ተመጣጣኝ ናቸው። ስብስብ ለና ምንም ተመጣጣኝ ናቸው እንላለን ማለት ነው። ምክንያቱም የአባሎቻቸው ብዛት እኩል ስለሆነ፣ እኩል ግን ስንል ያው አባሎች ብዛቱ ነው እንጂ የአንዳንዱ አባል ተመሳሳይ አይደለም። ቀጥሎ ደግሞ ምንድን የተሰጠን ዚ ከዚህ በታች ከተሰጡት ስብስቦች ውስጥ እኩሉ የሆኑት ስብስቦችን የትኞቹ ናቸው? እኩል የሆኑት እኩል የሆኑት እዚጋ ምንድነው የምናደርገው? ዜሮ አንድ ሶስት አምስት ይሄ ተሰጥቶናል አሁን ደግሞ እዚጋ ምን ይላል ከስምንት የሚያንሱ ኢተጋማሽ ቁጥሮች ይህን ወደ ቁጥር እንቀይረው እስኪ ስብስብ ለ እንበልና እንደዚህ ከስምንት የሚያንሱ ኢተጋማሽ ቁጥሮች ኢተጋማሽ አንድ ሶስት አምስት ሰባት በቃ ስለዚህ ይህን ወደ ቁጥር እንደዚህ ካልቀየርን ማወቅ አንችልም አሁን እስቲ ዜሮ 1 3 5 እነኚህ እኩል አይደሉም። እነኚህ እኩል አይደሉም። ይሄ እና ይሄ እኩል አይደሉም። እሺ ይሄ ደግሞ ከማጋ እኩል ነው፣ ከአንዱ ጋር እኩል ነው። እነኚህ ሁለቱ እኩል ናቸው። 0 ዜሮ እዚ ጋር አለ፣ 1 እዚ ጋር አለ፣ 3 እዚ ጋር አለ፣ አምስት እዚ ጋር አለ፣ ሰባት እዚ ጋር አለ። አያችሁ አውቆ ነው ያዘበራረቀው፣ እንጂ በእንደዚህ በቅደም ተከተል ተሳትሮ ነው የሚቀመጠው ቁጥሩ። ግን እናንተ እንደተለዩ ብሎ ነው አውቆ ያዘበራረቀው፣ በስተት አይደለም። ዚህ ጋር ደግሞ ይሄ አንድ አንድ አንድ እንደዚህ አይጻፈም። ስብስብ አይደጋገምም። ሴት ኖን ሪፒቲቭ አይተም ነው የሚይዘው፣ መደጋገም አይችልም። አንድ አንድ ነው። ስለዚህ ይሄ ይሰረዛል። ይሄ ይሄ እነኚህ ሁለቱ ይሰረዛሉ። ስለዚህ አሁን ይሄ አንድ ሁለት ሦስት አራት አምስት ስድስት እንደዚህ አይደረግም። ስለዚህ ሰ ሰ ከእንደገና መጻፍ አለበት ማለት ነው። ሰ ስንት ይሆናል? አንድ ሦስት አምስት እና ሰባት ነው። ከእንደገና መጻፍ አለበት። ምክንያቱም ሲጋ ሶስት አንድ ሶስት ጊዜ ነው የጻፈው። በቃ አንድ አንድ ነው። በቃ እንደዚህ ነው የሚጻፈው። ስለዚህ ይሄ ከለጋ እኩል ይሆናል ማለት ነው። ያ ማለት ለና ሰ እኩል ይሆናሉ ማለት ነው። አንድ ሶስት ሰባት አምስት አሁን እንደዚህ ማለት ነው። እዚህ ጋር ይሄ ረም እንደዛው ነው። ለም ከ ከረጋ እኩል ነው። ይሄ ማለት ረናሰ ረናሰ እኩል ናቸው ማለት ነው። ለምን እዚህ ጋ ሶስት ስለደገመ አንዷ ሶስት ጠፋለች ማለት ነው። መድገም አይቻልም ስብስብ ላይ መድገም አይቻልም። አውቀው ነው ይህንንም ለማስተማር ፈልጎ ነው።